ሰላም ጤና ይስጥልኝ። እንደምን ውላችኋል? ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የቀን ሰባት ሰዓት የስፖርት ዜናዎች ከሳት ጀምሮ ወደ እናንተ የሚደርስ ይሆናል። ከዜናዎቹ ጋር እኔ ምናሴ ሽጥላ አብራችሁ እቆያለሁ። አብራችሁኑ ነው። በኢትዮጵያ ዋንጫ ኢትዮጵያ መድን ቀጣዩን ዙር ሲቀላቀል ቅዱስ ጊዮርጊስ ከውድድሩ ተሰናብቷል። የሁለተኛ ዙር የኢትዮጵያ ዋንጫ ጨዋታዎች በትላንትናው ዕለት ሲከናወኑ ኢትዮጵያ መድን ኢትዮ ኤሌክትሪክን አንድ ለዜሮ በማሸነፍ ቀጣዩን ዙር ሲቀላቀል ቅዱስ ጊዮርጊስ በአርባ ምንጭ ከተማ በመለያ ምት በመሸነፍ ከውድድሩ ተሰናብቷል። የመድን ብቸኛ ማሸነፊያ ግብ አማኑኤል ርቦ ማስቆጠር ችሏል። በሌሎች ጨዋታዎች ቤንች ማጂ ቡና ጋሞ ጨንጨን አንድ ለዜሮ ሲያሸነፍ፣ ወልዋሎ አዲግራት ዩኒቨርሲቲ ወላይታ ሊቻን ሁለት ለዜሮ በማሸነፍ ቀጣዩን ዙር ተቀላቅሏል። በዚህ መሰረት ኢትዮጵያ መድን ቤንች ማጅቡ እና ወልዋሎ አዲግራት ዩኒቨርሲቲ እና አርባ ምንጭ ከተማ ሶስተኛውን ዙር የተቀላቀሉ ክለቦች ናቸው። በኢትዮጵያ አንደኛ ሊግ በርካታ ጨዋታዎች ተካሂደዋል። የሁለተኛ ሳምንት የኢትዮጵያ አንደኛ ሊግ ጨዋታዎች ትላንት በአበ ቢቅላ ስቴዲየም እና በሰበታ ስቴዲየም በተደረጉ ሁለቱ ምድቦች በርካታ ጨዋታዎች ተካሂደዋል። በምድብ ሀ አሶሳ ከተማ ስልጤ ውራቤን አንድ ለዜሮ ሲረሳ ራያ ዘቦ በንዌድ ዞን ሶስት ለዜሮ ተሸንፏል። ሀላባ ሸገር ባስኬት ቡናን ሁለት ለአንድ ሲያሸነፍ ኮንሶ ኒውዮርክ በልደታ ክፍለ ከተማ አንድ ለዜሮ ተሸንፏል። በምድብ ላይ በተደረጉ ጨዋታዎች ሀሳሳ ከተማ አክሱም ከተማን ሁለት ለአንድ ሲያሸነፍ ሆሞሻ ሻንጋ ሲረታ በጊንጪ ከተማ ሁለት ለ ዜሮ ተሸንፏል። ኤልቴክስ ቡታጅራ ከተማን አንድ ለ ዜሮ ሲረታ ሆለታ ከተማ በፉሪ ክፍለ ከተማ አንድ ለ ዜሮ ተሸንፏል። ማንቸስተር ዩናይትድ ድል ሲቀናው አርሰናል ተሸንፏል። የሦስተኛ ዙር የሴቶች አውሮፓ ቻምፒየንስ ሊግ ጨዋታዎች ምሽት ሲከናውኑ ማንቸስተር ዩናይትድ ፔሲጂን 2 ለ1 ሲረታ፣ አርሰናል በባየር ሙኒክ 3 ለ2 ተሸንፏል። ድሉን ተከትሎ ማንቸስተር ዩናይትዶች ያለፉትን ሶስቱንም ተከታታይ ጨዋታዎች በማሸነፍ በ9 ነጥቦች ሶስተኛ ደረጃ ላይ ሲቀመጡ፣ ካለፉት ሶስት ጨዋታዎች ሁለተኛ ሽንፈቱን ያስተናገደው አርሰናል በ3 ነጥቦች አስረኛ ደረጃ ላይ ተቀምጧል። በሌላ የምሽት ጨዋታዎች ባርሴሎና ላውቨን 3 ለ0 ሲረታ፣ ጁቬንቱስ አትሌቲኮ ማድሪድን 2 ለ1 በሆነ ውጤት ማሸነፍ ችሏል። ቤኒፊካ ከትዌንቲ ጋር ያካሄዱ ጨዋታ አንዳች በሆነ ውጤት ተጠናቋል። ሪያል ማድሪድ የስታዲየሙን ስያሜ መቀየሩ ተገልጿል። የላሊጋው ክለብ ሪያል ማድሪድ የስታዲየሙን ሳንቲያጎ በርናሞ ስያሜና አርማ ላይ ማስተካከያ ማድረጉን አስታውቋል። ይህንም ተከትሎ ከስታዲየሙ ስያሜ ሳንቲያጎ የሚለውን በማስቀረጥ በርናባ ስታዲየም በሚል የተቀየረ ሲሆን በተጨማሪም አርማውን የስታዲየሙ ውጫዊ ክፍል በሚያሳይ ምስል ለውጠውታል። ሎስ ብላንኮቹ የስታዲየሙን ስያሜ የቀየሩት ከገበያ ንግድ ጋር በተያያዘ ምክንያት መሆኑ ሲገለጽ፣ ሪያል ማድሪድ ስታዲየሙን በክለብ ውስጥ በተጫዋችነት ና ሌላ ሻራ ባሳረፉት ሳንቲያጎ በርናቡ ስም እንደሰየመም ይታወቃል። ካሴሜሮ በዩናይትድ ቤት ተጨማሪ ኮንትራት ለመፈራረም የደሞዝ ቅናሽ ማድረግ እንደሚገባው ተገለጸ። ብራዚላዊ መሀል ሜዳ ተጫዋች የሆነው ካሴሜሮ በማንችስተር ዩናይትድ ቤት ያለው ኮንትራት በአመቱ መጨረሻ እንደሚያበቃ ይታወቃል። አሰልጣኝ ሮበና ሞሪም ካሴሜሮ በቡናቸው ውስጥ በጣም አስፈላጊ ተጫዋች አድርገው እንደሚመለከቱት ሲገለጽ፣ ማንችስተር ዩናይትድ ተጫዋቹን በክለቡ ለማቆየት ከደሞዝ ክፍያ ከፍተኛ ቅናሽ ማድረግ እንደሚፈልጉም ተነግሯል። ተጫዋቹ የደሞዝ ክፍያውን የሚቀንስ ከሆነ አሰልጣኝ ሮበና በቡናቸው እንዲቆይ እንደሚ እንደሚፈልጉም ተዘግቧል። የ33 አመቱ ካሲሚሮ በማንቸስተር ዩናይትድ ሳምንታዊ 375000 ፓውንድ ክፍያ የሚያገኝ ሲሆን በርካታ የሳውዲ አረቢያ ክለቦች አሁንም ካሲሚሮን የማስፈረም ፍላጎት እንዳላቸውም ተመላክቷል። ክብሯትና ክብሯን ተመለካቾቻችን ተመልካቾቻችን ለቀን ሰባት ሰዓት የያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው፣ መልካም ቀን